አንድ የክቡር ጠቅላይ ሚኒስትር ንግግር ከአንድ መድረክ ልዋስና ቀደምቶች ያሉን መሪዎች እንዳሉን ሁሉ ቀደምት የሆኑ ተቋማት አሉ። ከቀደምቶቹ አንደኛው ይሄኛ ተቋም ነው። የመቶ 30 ዓመት ታሪክ ያለው ተቋም በመቶ 30 ዓመት ታሪክ ውስጥ ከመሀል ኢትዮጵያ ከጅቡቲ የዘለለ ጉዞ አልነበረንም። ይሄ አንዱ ቁጭታችን ነው። ሁለተኛ በቅርብ ጊዜ ሁላችሁም እንደምታስታውሱት ቢኬ ወደ ምስራቅ የኢትዮጵያ ክፍል ሙሉ በሙሉ ሊባል የሚችል ወደ አምስት ኪሎ ሜትር የሀዲድ ሙሉ በሙሉ መበላሸት ብቻ ሳይሆን መቃጠል፣ ስቴንሽን ውስጥ በመሆኑ ደግሞ የሀዲዱ መቃጠል ብቻ ሳይሆን ከላይ ለትሬኑ የሚሰጥ ፓወር ኦኤስ የሚባሉ በመቃጠሉ ብዙ አላወራንም እንጂ በጣም የተፈተንበት ለፈተናው መልስ ያገኘንበት ለዛሬም ደግሞ እርሾና ስንቅ የሆነበት አምስት ኪሎ ሜትሩን ሙሉ በሙሉ የተበላሸውና የተቃጠለውን ሁለት አማራጮች ነበሩን በዛ ቀን። አንደኛው ይሄኛውን መሰረተ ልማት ከገነባ ኩባንያ ጋር ተነጋግረን ኩባንያው ራሱ እንዲገነባ ይህንን ፕሮፖዛል ስናቀርብላቸው የአንድ ወር እስከ ሁለት ወር ሊቆይ ይችላል። ሁለተኛ ኦፕሬሽኖች ሙሉ በሙሉ ይቋረጣሉ። ሶስተኛ ደግሞ ዋጋውም ወደ 1.5 ሚሊዮን ዶላር ነው። አንደኛ ኦፕሽን ይሄኛውን ወስዶ ሪስኩንም ለሚገነባ ሰው አስተላልፎ ቁጭ ማለት ነው። አንደኛው በጣም ቀላሉ ነገር እሱ ነው። ሁለተኛና ለዛሬ መነሻ የሆነን እንደ ተባለው የ130 ዓመት ታሪክ የሬልዌይ ታሪክ ያለው ሀገር በሁለተኛ ምዕራፍም ከሞላ ጎደል ስናይ ስገነባ ኦፕሬስ ሲደረግ ስናይ ስንመሰክር የነበር የሀገሬ ልጆች የኛውን ነገር እንሰራልን አንሰራል የሚል ሁለተኛ ኦፕሽን ነበር። የአንደኛውን ኦፕሽን ትቼ ሁለተኛው ላይ ስናወራ የነበረን አንደርስታንዲንግ እና እይታ ሪስክ እንዳለው እናውቃለን። ሙሉ በሙሉ ነው የተበላሸው። ሙሉ በሙሉ ነው የተቃጠለው። አንድ መስመር ብቻ አይደለም ሁለት መስመር ናቸው። ሁለት መስመር ብቻ ሀዲድ ሳይሆን ከላይ የኤሌክትሪክ ሲስተም አለው። ይህንን መጋፈጥ እንችላለን አንችልም የሚል የስብሰባ አይነት ከማድረግ ቦታ ላይ ሄዶ ነገሩን መጋፈጥ ነው የመረጥ ነው። ያንን ከአንድ ወር እስከ አንድ ወር ተኩል ይቆያል የተባለው ከአንድ ነጥብ አምስት እስከ ሁለት ሚሊዮን ዶላር ይፈጃል የተባለውን ኢትዮጵያውያንና ጅቡቲያን አንድ ላይ ተሰብስበን የኢትዮ ጅቡቲ መሀንዲሶች በአምስት ቀን ሰርተው መሰራት ብቻ ሰውን በሚያስገርም ሁኔታ መስመሩንም፣ ሀዲዱንም፣ መስመሩንም የኤሌክትሪክ ፓውሉን ጨረሱና አስደመሙ። ይሄኛውን የሚያደርግ ኃይል በሀገር በቀል ኢኮኖሚና በሀገር በቀል እውቀት ይሄኛውን ማድረግ ከቻልን ፖሊሲያችን የሚፈቅድ ከሆነ መንገዳችን ደግሞ ተደምረ ወደ ብልጽግና ስለምንሄድ ይሄን ነገር ከዚህ በኋላ ለመጀመሪያም ቢሆን እንጀምርና ሰርተን እናሳያለን የሚል ቁርጥ ያለ ተስማማን። ክቡር ሚኒስትሩና ስቴት ሚኒስትሮቹ ምስጋና ይግባቸው፣ የኮንስትራሽን ባለስልጣን ምስጋና ይግባቸው። ሁላችሁም አንደኛ ደረጃ በሀይዌ በሬልዌና በፖርት ላይ ብቻ የሚሰራ የግንባታ ዘርፍ አደራጀ። እግረ መንገዴን ኢትዮጵያ ላይ ኮንስትራክሽን የምትወዳደሩ ሰዎች እኛ ከእናንተ ጋር አንወዳደርም። የኛ ሜዳ ኢትዮጵያ ሰውን፣ የኛ ሜዳ አፍሪካ እና ከአፍሪካ ወደዛ ስለሆነ ብዙ አትቸገሩ። ስለዚህ ሃይዌ፣ ሬልዌ፣ ፖርት ላይ ለመገንባት ዘርፍ አደራጀን። እንዳያችሁት እንደሰማችሁት፣ የዛሬው የኤኤምጂ ሆልዲንግ ከዋናው ባቡር መንገድ ጋር ስናገናኝ ለትርፉ አይደለም የምንሰራው። ትርፍ አለው ያው እንደምታወቁ፣ ከትርፍም በላይ እኛ ግን ይሄኛውን ሁለተኛ ፕሮጀክታችን ጨርሰን ከዚህ በኋላ መንግስታችን በሚወጥናቸው የባቡር መስመር ላይ ለመሳተፍ ብቻ ሳይሆን በአፍሪካና በምስራቅ አፍሪካ ላይ ተወዳድረን አሸንፈን መስራት ነው። ይሄ ቅዳችን ነው። ከዚህ ጋር የተያያዘ ይሄ ኩባንያ በጣም የሚገርም ወጣት የተሰባሰበበት፣ እውቀት ያለው ሰው የተሰባሰበበት ግን ባይታወር ሆኖ ደግሞ የቆየ ተቋምና የሰው ኃይል ነው። ሁሉ ጊዜ ዶክተር አለሙ እንደሚናገሩት ይሄንን ቢዝነስ በአንድ ብቻ መቆየት አትችሉም፣ ተወዳዳሪ መሆን አትችሉም፣ ቢዝነሳቸውን እያሰፋችሁ እያሰፋችሁ ሂዱ የሚል አንድ ሁል ጊዜ በተገናኘ ቁጥር ያነሳሉ። ዛሬ የኢትዮ ጅቡቲ ባቡር አክሲዮን ማህበር በቅርብ ጊዜ ትሰማላችሁ፣ ከአክሲዮን ከትንሽ አክሲዮን ማህበር አልፎ ወደ ሆልዲንግ ያድርጋል። ሶስት ነገር ላይ ትኩረት እናደርጋለን። አንደኛው እንዳልኳችሁ የኢንጂነሪንግ ነው፣ የሀይዌ ሬልዌይ፣ ፖርት ፖርት የመረጥንበት ምክንያት ይገባቸዋል ብዬ ነው ሁለተኛ የግሎባል ሎጂስቲክስ ነው። አሁን ለጊዜው ከፖርት ኦፍ ጅቡቲ ነው የምናመጣው። ከዛ በላይ ለመዘርጋት ነው። ሶስተኛ ደግሞ የ130 ዓመት ታሪካችን የሆነው የሬልዌ ኦፕሬሽን ይሄንን ጥንቅቅ አድርገን ሰርተን ህዝባችን፣ መንግስታችን እንኪሳለን። ለምንድነው የምንክሳው? የዛሬ 130 ዓመት ቁጭት አለኛ ውስጥ የኢትዮጵያ አየር መንገድ የስልሳ የሰባ ታሪክ ነው ያለው፣ በጣም የምንኮራበት ተቋም ነው። ዛሬ የት እንደደረሰ ይታወቃል። ይሄ ተቋም ለምን እንደዚህ ሆነ? እንደ ፖለቲካችን ሲወርድ ሲወጣ ስለነበረ ነው። ከዚህ በኋላ መንግስታችን ቁርጥ ያለ አቋም አለው። ኢትዮጵያን ብቻ ሳይሆን ጎረቤት ሀገራችንን በሬልዌይ እና ሃይዌይ የማገናኘት እቅድ ስላለ እኛም የራሳችን አሻራ ለመሰረፍ እንሰራለን። ለዚህም ተዘጋጅተናል። እግዚአብሔርም ይረዳናል። ስለመጣችሁ ስላከበራችሁን ክብረት ስጥልን፣ አመሰግናለሁ። ድርጅታችን ኤ ኤም ጂ ሆልዲንግስ እንደ ፈረንጆቹ አቆጣጠር በ2010 የተቋቋመ የ15 ዓመት እድሜ ያለው ድርጅት ነው። በአሁኑ ሰዓት 6000 ቋሚና ጊዜያዊ ሰራተኛ ሰራተኞች ያሉት ኩባንያ ነው። አገራችን የምትከተለው አዲሱ የኢንዱስትሪ ልማት ስትራቴጂ፣ የኢኮኖሚ ፖሊሲ ሪፎርም፣ ተኪ ምርትና በሀገር ውስጥ ማምረት፣ የውጭ ንግድን ማሳደግ፣ የቴክኖሎጂና የእውቀት ሽግግር ማከናወን፣ እሴት መጨመርና ምርትና ምርታማነት ማሳደግ ላይ ያለው እቅድ መሰረት በማድረግ ድርጅታችን በአዳማ ከተማና በሸገር ከተማ አስተዳደር ሁለት የኢንዱስትሪ ፓርኮችን አቋቁሞ ከአርባ በላይ የተለያዩ ፋብሪካዎችን ወደ ስራ በማስገባት እየሰራ ይገኛል። ከኢትዮ ጅቡቲ ባቡር ጋር ስለተደረገው ትብብር ስምምነት ድርጅታችን ለዚህ ላለመው ሰፋፊ ኢንቨስትመንት መሰረተ ልማት ውጤቶችን በበቂ በሆነ በተሳለጠ ዘላቂና ገቢና ወጪ እቃዎችን የትራንስፖርትና ሎጂክስ ስርዓት በመዘርጋት እንደሚያስፈልገው እጅጉኑ ያምናል። ስለሆነም የባቡር ትራንስፖርት በመጠቀም የታለመውን የሎጂስቲክስ ስርዓት ለማሳለጥ የተሻለ አማራጭ መሆን በተደረገው ጥናት መሰረት ለማረጋገጥ ችለናል። ይህንን ተከትሎ ድርጅታችን ከኢትዮ ጅቡቲ ባቡር ጋር የትብብር ስምምነት በማድረግ የአዋጭነት እና የቴክኒክ ጥናት ከማካሄድ ጀምሮ ዋናውን የባቡር መስመር ከኤ ኤም ጂ ኢንዱስትሪያል ፓርክ ጋር በቀጥታ የሚያገናኝ የባቡር መስመር ለመስራት የዲዛይንና የኮንስትራክሽን ስራዎች ለማከናወን የሚያስችል ውል ተፈጽመዋል። በዚሁ መሰረት የመገናኛ ባቡር መሰረት ዲዛይን ስራውን የተጠናቀቀና የተጠናቀቀ ሲሆን የኮንስትራክሽን ስራውን ለማስጀመር የመሰረት ድንጋይ ለማስቀመጥ ይህ ፕሮግራም ተዘጋጅቷል። ፕሮጀክቱ ሊያስገኛቸው የሚችለው አገራዊ ፋይዳዎች ከላይ እንደተገለጸው ኢንዱስትሪ ፓርኩ የተቋቋመው እና ወደፊትም የሚቋቋሙ በርካታ ከፍተኛ የማምረቻ ኢንዱስትሪዎች የግብአት ፍላጎት ለማሟላት የኤክስፖርት ዘርፉን አሁን ካለው እየጨመረ ከሚሄደው ከፍተኛ የሎጂስቲክስ ጥያቄ ከፍተኛ ወጪ ለመመለስ የሚያስችል እንዲሁም የሎጂስቲክ ወጪን በከፍተኛ ሁኔታ ሊቀንስ የሚችል ከመሆኑም በላይ የትራንስፖርት ጊዜን የሚያሳጥር፣ በአጠቃላይ የሎጂስቲክስ ኦፕሬሽን የሚያቀላጥፍ በመሆኑ በተጨማሪም የኤሌክትሪክ ባቡር ከአካባቢ ብክለት የጸዳ የትራንስፖርት አማራጭ ፕሮጀክት የሚያስገኘው ከፍተኛ አገራዊ ፋይዳ ያለው መሆኑ እሙን ነው። በመጨረሻም ለስራችን መሳካት የደገፋችሁንን ለማመስገን ይፈቀድልኝ። ከሁሉም አስቀድሜ የረዳንን ፈጣሪያችንን አመሰግናለሁ። በመቀጠልም ባለራዩ መሪያችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢንዱስትሪ ዘርፍ እንዲስፋፋና እንዲበረታታ እየሰጡ ላሉት አመራር፣ ለእኛም በተለያዩ ጊዜ እየሰጡ ነው ያለው የስራ መመሪያ ትልቅ አቅም የሆነን በመሆኑ እንድታመሰግኑልኝ እጠይቃለሁ።